ሰላም ጤና ይስጥልን። እንዴት አላችሁ የመልሕቅ ቤተሰቦች? እንግዲህ ዛሬም ደግሞ በተለመደው በአዲስ ሀሳብ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ዛሬ ስለምንድን ነው የምናየው? ይሄ ተፈላጊ ሰው ስለመሆን ተወዳጅ ሰው ስለመሆን ወይ ደግሞ ተመራጭ ሰው ስለመሆን አንዳንድ ነገሮችን ለማየት እንሞክራለን። እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ ምናልባት አንዳንድ ሪሰርችችን አይታችሁ ከሆነ በህይወታችሁም ታዝባችሁ ከሆነ እሱን ነገር ትንሽ ትነግሩኛላችሁ። ወንዝን ወንዝ የሚያሰኘው ውሃው ነው። ውሃ ከሌለ ወንዙ ወንዝ ለሆን ልንለው አንችልም። ወንዝ ነበር እንላለን። ወንዝን ወንዝ ግን የሚያሰኘው ውሃው ስለሆነ እና የሆነን ሰውም ደግሞ ተወዳጅ ነው የሚያስብለው የተወዳጅ ሰው ገፀ ባህሪያት፣ የተወዳጅ ሰው ማንነት፣ የተወዳጅ ሰው ካራክተር ካለው ነው አንድ ሴትም በዚህ በኩል እቺ ሴት ተወዳጅ ናት የምንላት ተወዳጅ ሰዎች ያላቸውን ባህርያት ካሏት ነው። ምናልባት ፀጉሯ ሊሆን ይችላል፣ አቋሟ ሊሆን ይችላል፣ አነጋገሯ ሊሆን ይችላል፣ ትትናዋ ሊሆናል፣ የአይኗ ሽፋሽፍት፣ የአፍንጫዋ፣ የከንፈሯ፣ የእርጋታዋ፣ የሆነ ነገር ለዛዋ ሊሆን ይችላል። ያችን ሴት ተወዳጅ የሚያደርጋት ያ ተወዳጅ ነገሯ ነው። ያንን ወንድም ደግሞ ምናልባት አቋሙ ሊሆን ይችላል፣ እርጋታው ሊሆን ይችላል፣ ስነስርዓቱ ሊሆን ይችላል የሆነ ነገሩ ሊሆን ይችላል። ብቻ ያ ነገሩ ነው ያንን ሰው ተወዳጅ የሚያደርገው። ያንን ነገር ከሌለው እንደ ማንኛውም ሰው በቃ ኖርማል ሰው ነው። አይወዱትም፣ አይጠሉትም። በቃ ለአንተ ጥሩም ስሜት የላቸው፣ መጥፎም ስሜት የላቸው። በተለይ ሚዲያ ላይ እኔንም ጨምሮ ሊሆን ይችላል አንዳንድ ሰዎችን ሰው አይወዳቸውም፣ አይጠላቸውም መጽሐፍ ቅዱስ ይሄ ወይ ለባል አልክም ወይ አልቀዘቀዝክም፣ በቃ ከአፌ ልተፋ ነው ይላል። በጣም የምገርምበት ቃል ነው እና መካከለኛ ወይ ወደዚህም አይደሉም፣ ወደዚህም አይደሉም። ለመሞቅም ስሜት አላቸው፣ ለመቀዝቀዝም ስሜት አላቸው። እና እንደዚህ አይነት ሰዎች አሉ። አንዳንዴ ደግሞ በጣም ሀይ ኳሊቲ ያላቸው ሰዎች አሉ። ከወንድም ከሴትም በጣም የሚገራርም ማንነት ያላቸው የሚገርም ለዛ ያላቸው የሚገራርም አቋም ያላቸው የሚገራርም ራስን መጠበቅ ያላቸው የሚገርም ዲሲፕሊን ያላቸው ታማኝነት፣ ቅንነት፣ መልካምነት የሚገራርም እውቀት ያላቸው። ምናልባት አንድን ነገር አንተ ሰምተኸው ሊሆን ይችላል። የሰማኸውን ግን በአንድ ሺህ መንገድ ሰምተኸው ራሱ እሱ ግን የገለጠበት እሷ ግን የገለጠችበት መንገድ የሚያስደምም። እንዲህ አይነት ሰዎች አሉ። እኛ ምን አይነት ሰዎች ነን? ብዙዎቻችን ያው በፍቅር ከስተን በጥላቻ ሰብተን ያለን ሰዎች ነን። በጣም ሀይ የሆነ ጥላቻ አለብን። በጣም የወረደ ትንሽ የሆነች ፍቅር አለች። እና በጣም ላይ የደረሱ ሰዎች አሉ። በጣም ላይ የደረሱ እኔ ሁልጊዜ ከቲሞቼ ጋር አወራሉ። የሚከታተሉን በጣም ትልልቅ ሰዎች ናቸው። የቲም መሆኑ ናቸው። በጣም ትልልቅ ሰዎች፣ ባለስልጣናት፣ ባለ ሀብት፣ ታች ያሉ ድሆች፣ የተማሩ ሌላው ቢቀር የሆነ ነገር ላይ ያሉ ሰዎች ነው። እንግዲህ እንደዚህ አይነት ነገር ትምህርታዊ ነገር ስለሆነ ለመማር ድፍረቱ ያለው ሰው ብቻ ነው እንደዚህ አይነት ፕሮግራም የሚከታተል። በጣም ጠንካራ፣ በጣም ጎበዝ፣ ራሷ ላይ ኢንቨስት ማድረግ ያለባት ወይ ደግሞ ማድረግ የምትፈልግ ሴት ብቻ ነው እንደዚህ ፕሮግራም የምትከታተለው። ለምን ኢንተርቴይነር የሚያስቅ አይደለም፣ ትንሽ ድርቅ የማለት ነገር ስላለው በጣም ጠንካራ ሰዎች ብቻ ነው የሚሰሙት። እውነትን ልክ ጠንካራ ሰዎች ብቻ መስማት ስለሚችሉ መቋቋም ስለሚችሉ እና በጣም ሃይ ኳሊቲ ያላቸው ወንዶች አለባበሱ በጣም ነው የሚገርመው አነጋገሩ በጣም ነው የሚገርሙ። እርጋታው በጣም ነው የሚገርሙ። ስብዕናው በጣም ነው የሚገርሙ። ግልጽነቱ በጣም ነው የሚገርሙ። ውስጡ ለሰው ልጅ ያለው ፍቅር በጣም ነው የሚገርሙ። የሚገርም ተወዳጅ ማንነቶች አሉ። አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ብለ የማትጨርሰው የትኛውም ሴት ካየችው የትኛውም ሴት የማታልፈው ወንድ። አንተ ብታየው ለእህት የምትመኘው አንተ ብታየው ለዘመድ የምትመኘው ሰው አንተ ብታየው ይሄ ጓደኛዬ ቢሆን የምትለው ሰው ሁሉም ሰው ኢንካራክተር የለውም። ባይ ሰው ዋጋህን ዝቅም የሚያደርገው ከፍም የሚያደርገው ሰው የትኛው መስሪያ ቤት ሄድ፣ በጣም የሚገርም ስብዕና ካለ የትኛው መስሪያ ቤት ተወዳጅ ነው። የትም ቦታ ሄድ፣ የሚገርም ስብዕና ካለ የትም ቦታ ተፈላጊ ነው። የሌለ የወረደ ስብዕና ይኖሩ የትም ቦታ ነው ማትፈለገው በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድን ነው? ባለቤቴን ወደዋለሁ፣ ግን የሞቀ ቤቴ የሊበተን ነው። ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ? ለማንም የማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ። የቴጄ ሊሰንፍ ስለምትሉ እኛ ጋር አንድ መፍትሄ አለ። መልህቅ በመልህቅም በፍቅርና በትዳር ህይወት ላይ የመማከር አገልግሎትን ማግኘት ትችላላችሁ። በ0977 45 ላይ ደውሉልን። ከሴትም በጣም እላይ የደረሱ ሴቶች አሉ። በጣም ጠንቃቃ ሴት አለባበሷ ላይ አነጋገሯ ላይ አካሄዷ ላይ እርጋታዋ ላይ ስብዕና ብዙ ነገሮች ላይ ቁጭ ብላ ራሷ ላይ ኢንቨስት አድርጋ የሰራች የምትገርም ሴት አለች። እቺ ሴት አንድ ቀን ማግባት ፈልጋ ወጣ ያለች ቀን በቃ አለቀ ሁሉም ነገር። እቺን ሴት ያያት ሰው አይለቃትም። አሁንም በሰፈር ውስጥ እኮ አሉ በጣም የሚገራርሙ ሴቶች አሉ። የእንትና ሚስት እኮ የሚገርም ስብዕና በነገራችን ላይ ለባለቤቷ ብቻ የምትገርም ሴት ከባሏ ተርፋ ለመንገደኛው ሰው እንኳን የሚገርም ስብህና አላት። ለድሃ ቸርነት የምታደርግ ሴት ደግ ልብ ያላት ሴት ጠቢቡ ሰለሞን መልካም ስም ከመልካም ሽቶ በጣም ተደጋጋሚ የምነግራችሁ ጥቅስ ይሄዳል። ይሄ መልካም ስም ተሻግሮ ይሄዳል። ባህር ተሻግሮ ኢትዮጵያ ውስጥ ሆና የሷ ደግነት አሜሪካን አገር ይወራል። ጀርመን፣ ጣሊያን፣ ካናዳ፣ አውስትራሊያ ይወራል። የማ የእሷ ደግነት የእሱ የሚገርም ስብህና የሚገርም ካራክተር እዚህ ሆኖ እዛ ስለሱ ይወራል። ይሄ ቀላል እንዳይመስል ዝም ብሎ የሚመጣ እንዳይመስላችሁ ቁጭ ብላ ራሷ ላይ ኢንቨስት አድርጋ ግማሹን በመማር ግማሹን በማንበብ ግማሹን በመጸለይ ራሷ ላይ ሰርታ እንጂ በደመ ነፍስ የመጣ አይደለም። ሌላው ቀርቶ አስፋልት ላይ ጠዋት አምሮባት ያየቻን ሴት ዝም ብላ ያመጣችው አይደለም። ገንዘቧን ኢንቨስት አድርጋ ቁጭ ብላ በትዕግስት ዋጋ ከፍላ ነው። ሰውነቷን ስፖርት ሰርታ አስተካክላ ከዝርክርክነት ሰውነት ወደሚያምር ሰውነት የመጣ ሴት ዝም ብላ ያን ሰውነት ያመጣችው ዝም ብሎ የሚመጣ ነገር የለም። ዝም ብሎ የሚመጣ ምንም ነገር የለም። ተወዳጅ መሆን ከፈለግ ተወዳጅ ማንነቶች ዝም ብሎ የሚመጡ አይደለም። የትኛውም ሰው የሚወዱ አይነት አለባበስ ዝም ብሎ የሚመጣ አይደለም። የትኛው ነገር ዋጋ ከፍለህበት ነው። ቁመናም ዋጋ ተከፍሎበት ነው። ጥሩ የሆነ አካሄድ፣ አነጋገርም ዋጋ ተከፍሎበት ያለ ዋጋ የሚገኝ ዋጋ የለም። ስለዚህ ተወዳጅ፣ ተፈላጊ፣ ተመራጭ መሆን የምትፈልጉ ከሆነ ክሎቶቻቸውን ያሳድ በአንዱ በዚህ ኮምፒውተር ብቻ የምትታወቅ ከሆነ እዚ ጋር ደግሞ በሞያ፣ እዚ ጋር ደግሞ መጽሐፍ ቅዱስ የምታቅ፣ እዚ ጋር ደግሞ ቁራን የምታቅ፣ እዚ ጋር ንግግር ደስ እዚ ከግጥሙ የሆነ ነገር የምታቅ፣ እዚ ጋር ከሰዎች ጋር አውርተ መግባባት የምትችል፣ ከሰው ጋር መኖር የምትችል ከትልቁ ጋር ከትንሹ ጋር ከደሃው ጋር ከሀብታሙ ጋር ከሁሉም ጋር መኖር የምትችል መግባባት ምትችል እነዚህን ክህሎቶች እያሳደግካቸው እያሳደግካቸው ከሄድክ ከላይ ፀጉር እስከ ግር ጥፍር ጠንቃቃ ሰው ከሆንክ፣ እርጋታ የተሞላ ሰው ከሆንክ ለማውራት ሳይሆን በጣም ለማዳመጥ የምትጣደፍ ሰው ከሆንክ እኔ መቶ ፐርሰንት እርግጠኛ የትኛውም ሴት አንተን አለመፈለግ አትችልም። አንድ አንተን አለመውደድ አትችልም። ለአንተ ክብር አለመስጠት አትችልም። አንተን አለመመኘት አትችልም። ስለዚህ ሴቶችም ከሆናችሁ ተፈላጊ ሰው፣ ተመራጭ ሰው፣ ተወዳጅ ሰው መሆን የምትፈልጉ ከሆነ ይሄ ዝም ብሎ በምኞት ይመጣል ወይ? ገንዘብ በምኞት ይመጣል አይመጣም። ኢንቨስት ተደርጎ ከስንፍና ወጥታ ፀጉሯን ከስንፍና ወጥቶ ጺሙን አስተካክሎ ፀጉሩን እያንዳንዱን ነገር በተጠንቀቅ አድርጎ ነው ያን ባህሪ የሚያገኝ። ስለዚህ ተወዳጅ ስብዕና እንዲኖራችሁ የምትፈልጉ ከሆነ በየቀኑት ትንሽ ነገር ራሳችሁ ላይ ያሳድጉ፣ አለባበሳችሁ ላይ፣ አካሄዳችሁ ላይ፣ አነጋገራችሁ ላይ፣ መንፈሳዊ ሕይወታችሁ ላይ፣ የስራ ባህላችሁ ላይ፣ እርጋታችሁ ላይ፣ ማዳመጥ ክህሎታችሁ ላይ፣ ኮሚኒኬሽን እስኪላችሁ ላይ መስሪያ ቤትን በሉኝ የትም ቦታ ከሰው ጋር የመግባባት ክህሎት ካላችሁ ሚስት እራሱ ትወደዋለች። ባለቤትሽ እራሱ ይወደዋል። ከእሷ ጋር ብቻ የምትግባባ ከሆነ ከእሱ ጋር ብቻ የምትግባቢ ከሆነ ግን እሱማ ግዴታሽ ነው። እሱማ አማራጭ ስላጣሽ ከማትግባቢው ሰው ጋር እራሱ ተግባብተሽ መኖር ሴት ከሆንሽ ግን የሚገርም ጥበብ። እኔ አንድ ከስተምራለች እኝና የመጨረሻ ልጅ ናት። ሌሎቹ እህቶች ምናምን ቤተሰቡ ጣልቃ ገብቶበት መከራ አይተዋል። እሷ ግን ከሱ ቤተሰቦች ጋር ጸጥ ብላ ሰባት ዓመት ኖራለች። ጠማማ ሲሆኑ እንደ ጠማማነታቸው፣ ቅን ሲሆኑ እንደ ቅንነታቸው ለምን ልጅቷ ታቃ ላይ ጠማማ ሰው መጀመሪያ ጠማማነቱ የሚጎዳው ራሱ፣ አስቸጋሪ ሰው አስቸጋሪነቱ የሚጎዳው ራሱ ነው። በጣም የሰው ቤት ላይ ገብተው የሰው ቤት የሚበጠብጡ ሰውዬ በጥባጭነታቸው የሚጎዳው መጀመሪያ ራሳቸው ነው። እናንተ ጋር ነው የሚወጣው። መጀመሪያ ያክፋት እነሱን ነው የሚጎዳው፣ ከዛ በኋላ ነው እናንተ ጋር የሚወጣው። እና ይህን የተረዳች ልጅ እናትና ወንድሟ ነገር ሲል በር ሲዘጉባት ምን ሲሉ ምን እንደ ጸባያቸው። መጨረሻ ላይ እኔ በጣም የገረመኝ እነሱ ነው ወደ እሷ መጥተው ለእሷ መስገድ የጀመሩት። ማለት የሆነ ሰዓት ላይ እጅ ይሰጣሉ። ከአቅማቸው በላይ ስለሆነ ለእናንተ እጅ ይሰጧቸው። በቃ ከዛ በላይ አንተ መፈተን አይችሉም። ከዛ በላይ አንቺ መፈተን አይችሉም። እቺ ሴት ዝምብላ ነው እንደ ቀልድ ሰባት ዓመት ጣልቃ እየገቡባት ሽንኩርት ተሰፍሮ በእጅ እየተሰጣት አንዳንዴ ልትገባ እንደሆነች እየነገረች በር እየዘጉ አልከፍት እያሉ ሳይሰማ ቀን ያው በጣም ይሰማል። ዊዝደም ጥበብ ነው በነገራችን፣ ታግሶ ማለፍ መቻል አይቶ እንዳላይ ይሄ ጥበብ ነው ሌላ አይደለም ጥበብ ነው። ይሄን ጥበብ ስለተጠቀመች ነው ከሰባት ዓመት በኋላ እሷ ምሳሌ ተደርጋ ትወራለች። የእሷ ታላላቆች እኮ እዛ ቤቱ ሰላም አጥተዋል። አንድ አካባቢ ነው የሚኖሩት። እዛ አካባቢ ላይ በቃ ሰላም አጥተዋል። ለመሄድም መሄድ አይችሉ፣ እዛም ለመቅረት፣ እዛ ደግሞ የሚያኖር ነገር የለ። ግን ጥበበኛ ሴት ስለሆነኝ፣ ተወዳጅ ማንነት ስላለ፣ የሆነ ነገር የገባ ሴት ስለሆነ እልህ እስከምታስጨርሳቸው ድረስ ፋይት ያደረገችው ለዛ። ስለዚህ ተወዳጅ ባህሪያት እንዲኖራችሁ የምትፈልጉ ከሆነ በየቀኑ ራሳችሁ ላይ አንዳንድ ነገር አሳድጉ። እንግዲህ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ከአቅማችሁ በላይ የሆነ አለመግባባት በቤታችሁ ካለ ወደ መልህ ጎራ በሉ። ባላችሁበት ቦታ ቆናችሁ በኦንላይን በስልክ ስለ ትዳራችሁ በመማከር ቤታችሁን ሰላም፣ ትዳራችሁን ሰላም፣ ህይወታችሁን ሰላም ማድረግ ትችላላችሁ። ለበለጠ መረጃ 0974 ላይ ደውሉ። ዘውትር ማክሰኞው ነፃ ስልጠና አለ። ራሳችሁ ላይ መስራት የምትፈልጉ ያገባችሁም ያላገባችሁም ማክሰኞው ስልጠና እንዳያመልጣችሁ። አመሰግናለሁ።